ዳንዬ ለሀይሚ ለአንቺ ጥሩ ስሜት አለኝ። እንኳንም ማልካት በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ ዳንዬ አመሰግናለሁ። እኔ በግሌ ማለት ነው በግሌ እኔ አመሰግናለሁ። ሰላም ሰላም፣ ቤተሰቦቼ እንዴት ናችሁ? ላይ ሀይሚ ነኝ። በያላችሁበት ሁሉ የእግዚአብሔር ሰላም ሲትርፉ ይበላችሁ። ዛሬ እንግዲህ ደስ በሚል ሁኔታ መጥቻለሁ ማለት ነው። በእውነት ነው ምላችሁ ያው የዳኒ እና የሀይሚ የብሩኬ ነገር የሶሲም ጭምር ማለት ነው። ሁላችንም በጥብጦናል፣ ኮንፈርታል ተሰማን ምናምን። እኔ ግን በጣም ነው ደስ ያለኝ ዳኒ ሃይሚን ስለወደዳት ወይም ስላፈቀራት እጅግ በጣም ነው ደስ ያለኝ ማለት ነው። እስቲ እናንተም ማለት ነው ምለውን እስከ መጨረሻው ሰምታችሁ ዳኒ ሃይሚን ስለወደዳት ደስ ብሎናል። ምትልጆች በላይክ አስቡኝ ማለት ነው። ቻንስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቀናነታችሁ ሀይል ማለት ነው። ዳንዬ እንግዲህ ምንድን ነው ሳይደግስ አይጣላም ይላሉ አባቶቻችን ሲተርቱ። እና ይህ ተረት እዚህ ላይ ይሰራል። በእውነት ነው የምላችሁ ይሰራል። እና አንዳንዴ ነገሮች ሳናስበው ወዳልተፈለጉ ነገሮች ይሄዳሉ ማለት ነው እና ዳኒ ሀይሚን ስላፈቀራት እጅግ በጣም ነው ደስ ያለኝ። በጣም ነው ዳኒዬ፣ አመሰግናለሁ። እኔ በግሌ ሃይሚን ስላፈቀርካት አመሰግናለሁ ማለት እወዳለሁ ማለት ነው። ምክንያቱም ብትሉ ዳኒ እንግዲህ ያለ ሃይሚ እያንዳንዱ የሚያወራቸው ነገሮች ሃይሚዬ ነው ሀይሚዬ ነው በቃ፣ እያንዳንዱ ነገሮች ማለት ትችላላችሁ። ትናንት ራሱ ብሩኬ በብሩኬ ፊት ራሱ ለምንድን ነው ይስመጣ ልክ ሀይሚ ላይ እጅህን የምታነሳው እያለ ራሱ ለብሩኬ ራሱ እንደዚህ እያለ ነበር። እና የሚገርም እኮ ነው። ጭራሽ ለብሩኬ እንደዛ የሚል አይነት ድፍረት ያለው ልጅ ነው። እና ድፍረቱን ሳላደንቅ አላልፍም። በእውነት ነው የምላችሁ። ግን ይሄ ሰው እውነት ፍቅር ነው የያዘው፣ ወይስ ስልህ ነው፣ ወይስ በቀል ነው የሚለውን ነገር ስታየው ዳኒ ላይ የምታዩት ነገር ምንድን ነው? የእውነት ፍቅር ነው ይመስላችኋል? በእውነት የእውነት ፍቅር ነው እኔ የእውነት ፍቅር አይመስለኝም፣ የዳኒ ፍቅር። ምክንያቱም ሁላችንም በህይወት ተሞክሯችን ውስጥ ለእኛ ባለ ውለታ የሆኑ ሰዎች አሉ፣ መልካም ነገር ያደረጉልን ሰዎች አሉ። ምንድን ነው በብዙ አንግል የሚያጋጥሙ ሰዎች አሉ፣ በራሳችን ቦታ ሆነን እንኳን ስናየው ማለት ነው። እና እነዛ ሰዎች ታዲያ እኛ ማፍቀር ይገባናል። የሰው አብሶ የሰው የሆነ ነገር እንዴት ነው ጥሩ ነገር ስላደረገልህ ልታከብረው ልታመሰግነው ትችላለህ ይሆናል እንጂ በአንዴ ወር በወር ውስጥ ወይም ወር በንሙላሁ ነገር ውስጥ ፍቅር ውስጥ ልንገባ አይችልም አንችልምም። ፍቅር ረቂቅ ነው። ፍቅር በጣም ከባድ ነገር ነው። እውነተኛ ፍቅር ደግሞ እንደዚህ አይን አውጥቶ አፈውጥቶ እንዲህ በአንዴ አይናገርም። በእውነት እውነተኛ ፍቅር እንደዚህ አይደለም። የራሱ የሆነ መገለጫዎች አሉት። ዳኒ ላይ አለን አላየውም፣ እና ምክንያቱም የምንወደው ሰው ከሆነ ብናፈቅራ አሁን ዳኒ ሀይሚን ቢያፈቅራት እንኳን እራሱ እኮ ማለት ነው ከብሩ ጋር ያላትን ግንኙነት ያውቃል። ፍቅር እኮ መስዋዕትነት ነው አደል? እንደ ፍቅር መስዋዕትነት ነው። በእምነትም ስናየው ከእምነትም ውጪ ስናየው ለምንወደው ሰው መስዋዕት ማድረግ ነው፣ መስዋዕት መክፈል ነው። የምንፈልገውን ሰው ለማግኘት ስንል ብዙ ነገሮችን እናረጋለን ግን ያ የምንወደው ሰው ደግሞ እኛን የማይወደን የእኛ እንዳልሆነ ምናምን ከሆነ የራሱ ህይወት እንዳለው ካወቅን ደግሞ የግድ ወደ ራሱ ለማምጣት የሚያደርገው ጥረት ዳኔ የተሳሳተ ነው። እዚህ ጋር አሁን የሚወዳት ከሆነ ሀይሚን ወደ ራሱ ማምጣት አይኖርበት ነበረ። ለእሷም እንደዚህ ብሎ መናገር አይጠበቅበትም ነበር። ምክንያቱም ይች ልጅ የራሷ ህይወት አላት። እውነተኛ አፍቃሪ ማለት ነው። የሚያፈርቀረው ሰው በሚደሰትበትን ነገር መፍጠር ነው የሚፈልገው እንጂ የሚከፋበትን ነገር አለ የሚፈጥረው። ዳኒ ደግሞ ስናየው ብሩክን ማስከፋት ነው የሚፈልገው። ሀይሚ ደግሞ የብሩክን ደስታ ነው የምትፈልገው። ሀይሚ ምን እንደምትፈልግ ያውቃል። እውነት ካፈቀራት ዳኒ የሀይሚን ፍላጎት የሀይሚን ደስታ ነበረ ሊያስኬድ የሚገባው የነበረው እንጂ ሰልፍሽ ሆኖ ጭራሽ ራስ ወዳድ ሆኖ ሀይሚን ወድሻለሁ ምናምን ምናምን ብሎ ልጅቷን ወዳልሆነ ሀሳብ መውሰድ አልነበረበትም። ነበረ ልቧን ወዳልሆነ ሀሳብ እንድትጨነቅ አርጓታል። እውነተኛ አፍቃሪ እኮ ለደቂቃ እንኳን እንድትጨነቁ አይፈልግም። እውነተኛ አፍቃሪ ከባድ ነው። እውነተኛ ፍቅር በጣም ከባድ ነው እና ዳኒ አሁንም ሙድ ይዞ ነው ሀይሚን አያፈቅራት። በእውነት ነው የምላቸው አያፈቅራት። የሚልች ፍቅር ይሄ አይደለም መገለጫው። እና አሁንም ከብሩኬ ጋር ያለው እልህነት፣ አለመግባባት ሀይሚን በመሀል ትግል ውስጥ እየከተታት ነው ያለው። ሀይሚዬ ደግሞ ከዳኒ ጋር ላንዴና ለመጨረሻ መገናኘት የለብሽም። በቃ ዛሬ የመጨረሻሽ ነው መሆን ያለብሽ። እኔ በቃ የሀይሚ የትም የትም የትም መሄድ የለባትም። ከዳኒ ጋርም በቃ ማውራት የለባትም። ይሄ መጨረሻቸው ነው መሆን ያለበት ብዬ ነው የማስበው። በቃ አንቺ መልካም ስለሆንሽ በመልካም እንለሱ ተባብረሽዋል። ግን እሱ ፍቅር ውስጥ ከተተኝ የሚለው ነገር ይሄ አሳማኝ አይደለም፣ በእውነት ነው የምላችሁ። ሊወዳት ሊያከብራት ለእሷ ደስ የሚላትን ለማድረግ መሞከር ሲገባው እሷን የሚያበሳጫትን ከብሩኬ ጋር የመደባደብ ልህ የመጋባት ነገር ሀይሚን በጣም ያልሆነ መከፋት ውስጥ ነው የሚከታት። እንዴት ሆኖ እሷን ሊወድ የሚችለው? እሷ የት ተከፋች? እንዴት ነው አንድ ሰው ለሚወደው ሰው እኮ ፍቅር ሊሰጥ ሲፈልግ የሚወደውን ነገር ነው የሚያደርገው። ያ ሰው እንኳን ባይመቸው ባይመቸው እንኳን ያ ሰው ከዛ ሰው ጋር እንደ ዳኒና እንደ ብሩክ ያለው ቀረቤታ አይነት ቢፈጠር እንኳን አሁን ዳኒ ማድረግ ያለበት ሀይሚን እውነት ከወደደ ብሩክና ሀይሚ ማገናኘት ነው ያለበት የእውነተኛ ፍቅር መገለጫ ይህ ነው በእውነት ነው የምላችሁ ሶ የውሸት ነው ዳኒ ሀይሚን አያፈቃት አሁንም ሞዱን እያጫወተ ነው ይሄ ልጅ እየተደበረባት ነው ማለት እየተደበረባት ነው ስላችሁ ከብሩኬ ጋር ያለውን አለመግባባት በሷ እያስታከከ ብሩኬን ለማላደድ እና ከጨዋታ ውጭ ለማድረግ ሁለቱን ለመለያየት የሚያደርገው ጥለት ነው እንጂ አሁን ሀይሚ እሱ ኦኬ በላ ራሱ እሱ ጋር ብትሄድ ምናምን ነገር አትሄድም እንጂ፣ የሚጠንካራ ጠንካራ ሴት ናት እንጂ አትሄድም እንጂ ብትሄድ ራሱ ይሄ ልጅ በቃ ምንም የሚያደርግላት ነገር የለም። ከተወሰነ ቀን በኋላ ወይም ከተወሰነ ሰዓታት ወይም ከአንድ ቀን ከሁለት ቀን በኋላ ይሄ ልጅ ፍቅር የለውም እና ምንም ሊያደርግላት አይችልም። ይሄ እልህ ነው እንጂ ፍቅር አይደለም። በእውነት ነው የምላችሁ ቤተሰቦቼ። ሲቀጥል ዳኒ እንኳንም ሃይሚን አፈቀርክልን። ምክንያቱም ለብሩኬና ለሃይሚ ትልቅ መንገድ ከፍቷል። ይሄ ትልቅ መንገድ ነው ከፈተው። እንኳንም ሃይሚን አፈቀርክልን እንላለን ማለት ነው። እኔ በግሌ እንኳንም ሃይሚን አፈቀርኩሽ አልካት ለመሰለ ሃይሚን እንትን ምንድን ነው ያሰበችው ነገር ነበራት። ምንድን ነው እያለች የነበረው እኔ ወደ ውጭ ሄዳለው፣ ብሩክ ያንተ የራስን ህይወት ያዝ ብላን ይለያዩ ነበረ። ሶ ግን አሁን ዳኒ እኔ ላንቺ የተሻለ ስሜት አለኝ፣ ደስ የሚል ስሜት አለኝ ሲላት ካላት በኋላ ልጅቷ ሀይሚ ማለት ነው ባናለች። ስለዚህ አሁን ነገሮቹ የመስተካከል እድላቸው 85 ፐርሰንት ላይ ደርሷል። የብሩክና የሀይሚ ፍቅር የመስተካከል እድላቸው ሰማንያ አምስት ፐርሰንት ደርሷል። ታያላችሁ። የኪዳ ህብረት ቀን ሀይሚና ብሩኬ አንድ ሆነው የሃይሚን ልደት ካላከበሩ ቱህ በሉ። ሃይማኖት በእውነት እኔ ራሴ ሃይሚ ነኝ። ሞክሽ ሀይሚ ሃይሚ፣ የኪዳን ህብረት ዕለት ከብሩኬ ጋር ልደቷን ካላከበረች በቃ አንቺ ውሸታን በሉ። ያከብራሉ። በእውነት ነው ምላችሁ። በቃ ኪዳን ህብረት የማትሰራው ነገር የለም። በቃ በእሷ ላይ ፈጣሪ፣ በእነሱ ላይ ፈጣሪ አድሮ ስራውን ይሰራል። ስለዚህ ለሀይሚና ለብሩኬ መንገድን ከፍቷል። የዳኒ አፈቅርሻለው ወይ ደግሞ ላንቺ ስሜት አለ ማለቱ መንገድ ከፍቷል። ጥሩ ሁለቱም እንዲባንኑ ጥፋታቸውን እንዲያውቁ ሁለቱም ተግባብተው እንዲያወሩ ይቅርታ እንዲጠያየቁ አድርጓል ማለት ነው። ስለዚህ ምርጦች የዳኒን ፍቅር ወደ ሌላ አንውሰደው ለነ ሀይሚ ጥሩ መንገድን ከፍቷል ማለት ነው። ዳኒዬ እናመሰግናለን ስለ ትብብር ምርጦች እንግዲህ ለነሀይሚ እና ለብሩኬ ለቀጣዩ ላይፋችሁ መልካሙን ነገር እየተመኘን ከዚህ ብዙ ነገር እናገኝበታለን። መልካም ቆይታ አባባይ።